አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ካቻምና መቀሌ፣ አምና አክሱም፣ ዘንድሮ ደግሞ ሽረ ላይ ተገኝተናል። ውድና የተከበራችሁ እንኳን ለረመዳን በሰላም በጤና አደረሰን። ዛሬ የምንገኘው ከሽረ ሰላሳ ኪሎሜትሮችን አቋርጠን ሰለክለካ የምትባል ቦታ ላይ ነው። ሰለክለካ የምትባለው ቦታ ላይ አንድ ዚያራን እናካሂዳለን። እዚህ ታሪካዊ እንዲሁም ደግሞ ለሰዎች ትልቅ ትምህርትን ይሰጣል ብለን ያሰብንበት ቦታ ላይ አሁን ተገኝተናል። ይህን ቦታ ደግሞ የጠቆመን ወንድማችን ጀሚል ነው። ጀሚል እዚህ ልታሳየኝ የፈለግከው ምንድን ነው? እዚህ ለማሳያቸው የፈለግኩት ማማ ኸይሩ ጋር ማማ ኸይሩ። ማማ ኸይሩ ለረጅም ጊዜ ውጭ ሀገር ስትሮ ነበረች። እዛ ውጭ ሀገር ሁና መዝጊድ ሰርታለች። ከዛ በኋላ ከመጣች በኋላ ደግሞ ልጆች ቁርአን በመስቀራት ለምስጊዱ አንዳንድ ነገር የሚያስፈልገው ነገር በመሟላት ነው የምትገኘውና ጀግና ጀግና እናት ነው። እና እሷ ለማሳየት ነው የመጣው። ማሻ ማሻአላ። ውድ ተመልካቾች እኚህ ጀግና እናት ማን ናቸው?

እማማ ኸይሩ የሚባሉ ናቸው። እሳቸው ናቸው ይህንን መስጂድ የገነቡት። ታሪካቸውን አብረን ምን ሰማይ ይሆናል። ያው እንግዲህ እዚህ አካባቢ የሚጠሩት እማማ ኸይሩ በሚል ነው። እስቲ ትውልዳቸው የት ነው ዚ

ኣብዚ ናይ ባድሜ ኩናት ነይሩ ናብዛ ኩናት ኣትዩ እማማ ኸይሩ ተወልዳ ያደገችው ብስረላካ ከተማ ነው። እዚ ትዳር መስረታ ነበር። አንድ ልጅ ወልዳለች። አንዱ አንድ ልጅ ወልዳ እና ያን ልጅ ከተዳራ ብዙ ኣልቆየችም። ከባሏ ጋር ተፋታች እና ከጥቂት ዓመታት በኋላ ወደ ስደት ሄደች። ወደ ስዑድያ ማለት ነው። እዛ ከልጇ ጋር ኣብረን ይሄዱ ብዙ የተወሰነ ኣመስ ይቀመጥ። ልጇ ድማ እኔ ሀገሬ ላይ ነው የምቀመጠው፣ አንቺ እዚ ቆይ እኔ ወደ ሀገር ሄድ ነው ብሎ ወደ ሀገር ሄደ። ወደዚህ መጣ ማለት ነው፣ ወደ ትግሬ ወደ ሰረቅለቃ እና በሻእቢያ ወራር ወደ ትግል ገባና እዛ ቀረ፣ ትግል ላይ ማለት ነው። እና ችንናት ከሱ በኋላ ትዳር አልመሰረተችም፣ አልወልደችም። ለብዙ አመት እዛ ሱዑዲያ ብዙ ነገር ኸይር ስራ እየሰራች ቆየች ና ጥቂት አመት እንደቆየች መስጊድ ሰራች። እዛ በኋላ ደግሞ ወደ ጋራ ወደ አገር መጣ። ደግሞ ብዙ ነገር እየሰረች ያለች ና

ወርቅ ሁሉ ገዝቼ መጥቼ እዚህ ሀገር ልጄ ድሬ ለመኖር ነው ሀሳቤ የነበረ። ግን እኔ ሙ ልጄ መሞት አላስብኩ ነበር። ሀሳቤ ልጄ ለመዳር እና ሰርግ ለማየት ነው እና እዚህ እንደመጣው ልጅ መሞቶ ተሰማሁ፣ አዘንኩ። ግን እኔ ሁሉ እያሰብኩት ለሱ ሰደቃ አድርጌ ወደ ስደት ተመለስኩ። ስደት ላይ ሳስበው ልጅ የለኝም በቃ ኔ አልሐምዱሊላህ ያለው ነው የሚሆነውና አልሐምዱሊላህ እኔ ወደ ኸይረ ስራ ልግባ እንጂ ብዬ አሰብኩ። መስጊድ ራሴ ሰርቼ ራሴ ቤት መሬት የገዝቼ ነው የሰራሁት። እና ልጅ ባጣ ያ ኸራ ስራ ደግሞ ማጣት የለብኝ ብዬ አስቤ ነው ወደ ስራ የገባሁ። ያደች እናታችን መስጊዱን ሲሰሩት ወይም ደግሞ ሲገነቡት ምንድን ነበር አስቸጋሪ ነገሩ? ምን ነበር የገጠሞች ችግሮች? መስጊድ ይክሰርሕ ያኸለክስ እንታይ ነይሩ ችግር እንታይ ገጥመክ ነይሩ

ግን ሱዑዲያ ላይ ሁኜ አንድ ትልቅ ሻክ ሐጅ ሙፍቲ የሚባል ነበሩ። እዚህ ሰረቅላካ ከተማ ለነሱ ውክልና እንዲሰሩልኝ ውክልና መሬት ገዝቼ ውክልና ሰጣቸው። ይህ ምስግድ የምታዩት እነዚህ ትልቅ ሻክ አላህ ይርሐማቸው ወደ አኼራ ሂዷል። እነሱ ቁሞ ነው የሰሩትና እኔ የሰራሁት ይህ መስጊድ ብቻ ነው። ሌላው የቀረው በአህለል ኼር ነው የተሰራ። እዚህ እንደመጣሁት ብር እያሰባሰብኩ በአህለል ኼር እንደ ሱቅ ነገርና እንደ ትልቅ የውሃ እንትን

መቸም ጎልፀ ይክእልን ቃላት እዩ ዝሓፅረኒ እናታችን ያለች። ይሄ ስሰራ ችግር አልነበረም። አሁኑ ችግር እየመጣብኝ ያለ በመሃል ኸይር ስራ ሲሰራ ችግር የግድ ያጋጥምሀልና ብዙ ችግር እያሳለፍኩት ያለው አልሓምዱሊላህ። የሚደግፉኝ ሰዎች አሉ፣ የሚቃወሙኝ ሰዎች አሉ። እና እናንተ ደግሞ ከኔ ጎን እንድትሆኑ እንሻላ። ሌላ መስጊድ ለመስራት ሀሳብ አለኝ ኒ ያለኝ እና እናንተ ከኔ ጎን እንዳትለዩ እና እንሻላ። የሁላ እኔ የሰራት መስጊድ ብቻ ነው የምትለየዋለ ደግማ ማለት ነው። ሌላውን በአህል ኸይር ነው የተሰራ ብር እያሰባሰብኩት በአህል ኸይር ነው ያሰራሁት እና እንሻላ እናንተ ከኔ ጎን እንድትሆኑ፣ አላህ ይጠብቃችሁ ነው ያለች እናታችን። ውድ ተመልካቾች እኚህ ወይዘሮ ኸይሪያ የሰሩትን ነገር እያያችሁ ነው። እኚህ ትልቅ ምሳሌ ሊሆኑ የሚገባ ትልቅ ታሪክ ያላቸው እናት ናቸው። እኚህ እናት አንድ ጥያቄ እንጠይቃቸዋለን። ወይዘሮ ኸይሪያ ቁርአን ቀርተዋል? አይ ቁርአን እኳ አይ ቆራአኹን ግን ብተስሚዕን ስላተይ ከምኡታት ሓደ ሓደ ዕልሚ ሰሚዕ እየ እንበሪ ኣይ ቆራአኹን። ስብሓናላህ ቁርአን አልቀረውም

እና ድሮ ዳሁንን ስላደግነኛ ለእናታችን አጋዝ ይሽለ ያልነበራት እናቴ በማገዝ በመቀደም ነው ያሳለፍኩት ና ግን እንሻላ አሁን ቁርአን ቀራሉ እያሉ ነው ያሉ እናታችን ማሻላ ትምህርት ስተምረዋል። አሪ ተማርኩ አልተማርም። ውድ ተመልካቾች እንግዲህ እማማ ኸይሪያ ይህንን መስጅድ ሰርተዋል። መድረሳም ሰርተዋል፣ ሰዎችን በማስተባበር እንዲሁም ደግሞ የረዷቸውም ሰዎች አሉ። እኚህ እናት እሳቸው ሳይቀሩ እሳቸው ሳይማሩ ሌሎች ማህበረሰቦች እንዲማሩ ቁርአን እንዲቀሩ ለማድረግ ችለዋል። ሰላሳ ዓመት በስደት ቆይተው የሰሩት መስጂድ ነው። እናታችን ሰላም አለይኩም። እስኪ እናታችን ማማ ኸይሪያ

ችን እናት ከእንትን ስትመጣ ከሱዑድ ዓረብ ስትመጣ ግሩ ነበር፣ ነኛ አብረን ነበር ስንቀመጥ እዛ ውጭ ሀገር ስትመጣ ስትሰናበት፣ ወዳገር ይመጣሉ ወዳገር ይሄዳሉ ብላ ስትመጣ ሰባ ግራም ወርቅ ነው የሸለምናት። ችን እናቱ ሰባ ወርቅ ግራም ስትሸለም ሽጣ ወደ አኼር ስራ ነው ያዋላችሁ ወደ መስጊድ መስራት ነው እንትን ያለችው። ለእኔ እኔ ልታይ እኔ የተሻለ ነገር ልኑር አላለችም እና

አሰላሙ አለይኩም ወረህመቱላሂ ወበረካቱ። እስካሁን መልካም ነገር እያገኘች ነገር የለም ማለቴ ኸይር እንድታገኝ ዱአ አድርጉላት። ሁሌ ትጽናናላት። ሁሌ የሚረቡ ሰዎች አሉ፣ እዚህ ከተማ ጽንፈኞች አሉ። እነሱ አላህ እንዲያ እንዲሰጣቸው ዱአ አድርጉልን እያሉ ነው እነታችን። ሱብሃነላህ ውድ ተመልካቾች መቼም ይህን ነገር በቃላት ለመግለጽ ይከብዳል። አላህ ስንት ባህሮች አሉ። አላህ ኸይረኞችን በጣም ብዙ አፍርካ አልሐምዱሊላህ ረብል ዓለሚን። ትግራይ ውስጥ በጣም ብዙ ችግሮች አሉ፣ መስጅድ የሌለባቸው ክሱ ሌሎቹም ቦታዎች ግን፣ በየአንዳንዱ ቦታዎች በአቅራቢያ አካባቢዎች ስ ጀግና ጀግና እየተፈጠሩ መስጅድ እየሰሩ እያስጠጉት ይገኛል። ኢንሻአላህ ወደ ፊት አላህ ብሎ መስጅድ እናያለን። ኢንሻአላህ እኚህ እናት ትልቅ ትምህርት ለሁላችንም ነው ለሁላችን የሰጡን። ኢንሻአላህ እንግዲህ የሰሩትን አብረን እምንጎበኝ ይሆናል፣ የተወሰኑ ሰዎችንም እምንጠይቅ ይሆናል። ጀሚል የእሳቸው ዘመድ ነህ አይደል? ቤተሰብ ስለእሳቸው እምትለው ነገር ይኖርሃል? ሩ ለእኔ ልዩ ናት። እንደ ንግሥት ናት ሁሌ ምትሮጠው ለኸር ስራ ነው። ለራሴ የሆነ ላገኝ፣ ወይ ደሞ ልትርፍ ላገኝ አትልም። ያገኘችው ነገር ወደ ኸር ስራ ነው የምታውለው። ና እኔ ስለማማ ኸይሩ ለመግለጽ ቃላት ያጥረኛል። እኔ በዚህ ዘመን እንደዚህ አይነት ጀግና ናት። እና ልጅ ሳትወልድ ከእማና ሳትወጣ ሳታማር አላህን ያመሰገነች መኖርና ኸይር ነገር መስራት መዝጊድ መስራት ልጆች ማስቀራት ማማኸይሩን ለመናገር ቃላት ያጥራል እ ልዩ ቦታ ን ያሌል ማማኸይሩ እና በጣም ወዳችኋለሁ አክብራችኋለሁ ረጅም እድሜ እንድቆይልን ደሞ ላ እንግዲህ ወይዘሮ ኸይርያ እንደግንነታቸውን ነግረኸኛል። በተጨማሪ ምንድን ነው ያለው? እስኪ እንድታሳየን ጥሩ ነው ትንሽ። በዚህ የቁርአን የልጆች ማስቀር ያለ እዚህ፣ ደግሞ አንዴ ላስገባህ፣ አስገብተህ ብታዩ ደስ ይለኛል። የጀናዛ ማሰጠቢያ ነው፣ በጣም በሚያምር መልኩ ነው የሰሩት። እኛ ለኢትዮጵያ ጊዜ ለመጀመሪያ ጊዜ አይገቱ እንደዚህ አይነት በጣም አስቸጋሪ፣ በአብዛኛው ስታያቸው በጣም ይቸግራሉ፣ ለማጠብ ጀነዛ ይቸግራሉ። እናዚህ ላይ ግን ወዲያው ነው ውሃው የሚሄዱ ሲታጠብ ጀነዛው ራሱ እንትነት። እንደዚህ አይነቶች በተለያዩ ተለያዩ አልተለመዱም አልተለመዱ፣ ምናልባት አወሊያ አፋቅ ወደ ኢባዱር አህማን አካባቢ ነው የተለመዱት፣ ከተማ ላይ ማለት ነው አዲስ አበባ ላይ ወደ ገጠር ስንመጣ እዚህ ትግራይ ላይ ይሄን ማሰባቸው በጣም ትልቅ ና ማለት እሳቸው ለቀጣይ ነገር እንዳሰቡ ያሳያል። በጣም እነሱ ይሄ መስራት የቻሉበት ምክንያት ለውጭ ሀገር ብዙ ብዙ ስለተቀመጡ ውጭ ሀገር ላይ ያዩት እነሱ እዛስ አይቷል። ከዛ ሀሳብ ያመጡት ይመስለኛል ካዩት ነገር ነው ያሉት ውጭ ሀገር ነው ከሳዑዲያ ስታያቸው። የጀናዛ ማጠቢያ ያዛሳዩ እስ ለምንድ ነው አገሬ ላይ እንደሰው ማልሰራ ብሎ ነው የሰሩት ና እናንሻላ። እነዚህ የምታያቸው ሽንት ቤት ናቸው። መስጊዱ እሱ ነው፣ ይሄ ነው መስጊዱ ማለት ነው። እና ለሱቁ ለመስጊዱ ደግሞ ማሰባሰቢያ ለአንዳንድ ነገር እንዲሆንላቸው ደግሞ የሰሩት ሱቅ አሉ፣ እንዳይቸገር ማለት ነው። ለአንዳንድ ነገር እንዲሆንላቸው፣ ለኢማም መክፈያ፣ ለውሃ መክፈያ ለቁርአን አስቀሪ መክፈያ፣ ለአዛን መዋዚን ማለት ነው። ነው የሰሩትና የሚገርም ከራሳችሁ ብዙ ወዳች ስላላቸው ከተለያዩ ሰዎች እያመጡ ነው የሚሰሩት። ስለ መስጊዱ ነገር ሌላም ነገር እንዳለን አጫፍተኸኝ ነበረ ከዚህ ከሱቁ ባሻገር መስጅዱን የሰሩበት ምክንያትም አለ ብለው ነበረ። እሱ እነሱ መስጊድ የሰሩት በቃ ባጣ እኔ መስጊድ የልጄ ምትክ ነው ብለን ያሰቡት እነሱ ኦ ነው በቃ በዚህኛው ልተካው ነው ብሎ የሰሩት መስጊድ። ያነሳሳቸው እሱ ነው በቃ። ስቃቸው እና ችን ናት እኔ ወላሂ እንትናቸው እድሜያቸው ረጅም ያድርገው አላህ ይክፈላቸው እና አላህ ይቀበላቸው እና ከዛ ቀጥሎ ይሄ የምታየው ሱቅ ነው፣ ስድስት ሱቅ ነው የሰሩት። አሁን ቅርብ ጊዜ ነው የተሰራ ለመስጊዱ ለአንዳንድ ነገር እንዳይቸገሩ ብሎ ነው የሰሩት ይህ መስጊድ ሱቅ ነው ወደፊቱ እንዲጠቅማቸው፣ አንዳንድ ነገር እንዲያገኙ ከዚህ ከገቢ ሰሩት። ይሄ መስጊድ እንደ ሱቅ ነገር ነው የተሰራ ገቢው የሚገኝ ለእንትን ነው ለመስጊድ ነው። ውድ ተመልካቾቻችን፣ ወይዘሮ ኸይሪያ የሰሩት መስጊድ በዚህ መስጅድ ውስጥ በሰልኸልኻ ቦታ ላይ መስጅዱን ይደግፋል ብለው ስድስት የሆኑ ሱቆችን ገንብንተዋል። ይህን የገነቡበት ምክንያትም ደግሞ መስጅድን እንዲደግፍና የውሃ የመብራት እንዲሁም ደግሞ የአስቀሪና የአዛን የሞአዚንና የአሰጋጅ ገቢ ሆኖ ለእነሱ እንዲከፈል በማሰብ ጭምር ነው። ወደ ራሳቸው አንዳችም የሚገባ ነገር የለም። ይህ መስጅድ የልጃቸው ምትክ፣ ይህ ማለት ልጃቸው ማለት ነው። ሱብሃናላህ ለ30 አመት በአረብ ሀገር ቆይተዋል። በ30 አመት ውስጥ ያፈሩትን ሀብት ንብረታቸውን አንዳችም ነገር ሳያስቀሩ ለመስጂዱ አውለውታል። እኝን ጀግና እናት ማመስገን፣ ማበረታታት፣ መደገፍ የሁላችንም ግዴታ ነውና እናግዛቸው እላለሁ። ብዙ ነገሮች መሟላት ያለባቸው ነገሮች እንዳሉ ከግምት ውስጥ እናስገባለንና ነው። ውድ ተመልካቾች፣ እንደዚህ ጀግና እናቶችን አላህ ያብዛልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ተመልሰን መጥተናል። ውድና የተከበራችሁ የኑር ቁርአን ቤተሰቦች፣ እንደዚሁም የሚንበር ቲቪ ተመልካቾች፣ ቀደም ሲል እንዳያችሁት ኑር ቁርአን ባንክ ትግራይ ሽሬ ላይ ተጉዞ በጣም ዘርፈ ብዙ ታሪክ ያላትን ሽሬ እጅግ ታሪካቸው ጎልቶ ከሚነሱ አንቱ ከተባሉ ሰዎች ጋር ታሪካቸውን አዋህዶ ያሳየበት ፕሮግራም ነበረ። ተከታት ላይ ተመለስ ነው። ወቅቱ ረመዳን ነው። ኑር ቁርአን ባንክ ከሚንበር ቴሌቪዥን ጋር በመተባበር ያዘጋጀው ልዩ ረመዳን ፕሮግራማችን ቀጥሏል። ኑሬ እዛ ፕሮግራም ላይ እንደው ሰዓት ገድቦኝ ብዙ ነገር አላልኩም ብሎ ነበር። ስለ እናታችን በይበልጥ የሰማው ዶክመንተሪው ላይ ያልተካተቱ ሀሳቦች እንደነበሩ ከካሜራው ውጪ በጣም ስናወራ ነበርና እሳቸው አካባቢ ምን የቀረ ነገር ነበረ እንዴት ትገልጻቸዋለህ? ቀርቦ እንዳየው እንደዘየራቸው እንዳንዱ ወንድም ምንድን ነው ስሜትህ? ትልቅ ነገር ያየንባቸው እናታችን ለሰላሳ ዓመታት በውጭ ሀገር ኖረዋል። በዛ ያው የማዳም ቅመሞች ማለት የማዳም ቅመሞች በጣም የሰሩት ታሪክ በጣም ብዙ ነው። በዚሁ አጋጣሚ ሊመሰገኑ ብዙ የሰሩትን ማዝነቅ አለብን እና የእኛም የኑር ቁርአን ባንክ በቁርአንም በገንዘብም በማቴሪያል እያገዙ ነው ያሉት እነሱ ናቸው፣ የእነሱ ውጤት ነው ይሄም እዚጋ ጋር እየታየ ያለው። እና በዚ አጋጣሚ ልናመሰግናቸው እንወዳለን። እናታችን ይህን መስጅድ ሲሰሩት የልጄ ማስታወሻ ብለው የልጄ ማስታወሻ፣ ልጃቸው ሞቶባቸዋል፣ ልጃቸው አላህ ይርሐመው። ከዛ በኋላ ልጅ መውለድ አልቻሉም፣ ልጅ ማፍራትም አልቻሉም። በተለያዩ ሀገር ልክ አሁን ይሄን መስጅድ ከሰሩት በኋላ ልጄ ነው የሚሉት መስጊዱን። በተጨማሪ ማለት ነው ልጄ ነው፣ ይህ መስጊድ ልጄ ነው በተጨማሪ የምናያቸው እዛ ጋ በጣም ብዙ ህጻናት ልጆች አሉ። እነዛን ህጻናት ልጆች ሲቀሩ በየጊዜው መጥተው ይከታተላሉ። አይታችኋቸው ከሆነ የሆኑ የሚበሉ ወይም ደግሞ የሆኑ ሻይ እንትን ነገር ይዘው ይመጡና ለኡስታዙ ይሰጣሉ። እኛን ራሱ ጋር። አዎ፣ ግን ለእኛ ብለው አይደለም የመጡት፣ እኛም ድንገት ነው ይሄር። አዎ። እና እዛ ጋር ያየናቸው ነገሮች፣ የሚገራርሙ ነገሮች አሉ። ሴትዮዋ ጥንካሬ፣ ለምንድን ነው ከዚህ በኋላ የምሰራው በቃ፣ ልጅ የለኝም የማወር ሰው እንትን የለኝም፣ ነገር ግን ለትውልድ ቀጣይ የሚሆን ነገር መስራት አለብኝ ብለው ነው ያንን ነገር ስታየው አንድ መስጅድ ሊያሟላቸው የሚገቡ ነገሮችን በትክክል አሟልተዋል። በጣም አስበው መድረሳው፣ ከዛ የውሃ መታጠቢያው፣ የጀናዛ ማጠቢያው፣ ከዛ ደግሞ እንዳይቸግረው መስጅዱ የገቢ ምንጭ ይሆናል ተብሎ የሚታሰቡ ሱቆች አሉ። እነዛ ሱቆች ለምን ለምን ይሸፍናሉ። ለጀናዛ ማጠቢያ አያስከፍሉም። ለጀናዛ መገነዣው የሚሆን ጨርቅ አይከፈልም። ስቴ ደግሞ ቀጥታ ሚሆ አሰጋጅና አስቀሪ የሱ ደሞ የቧንቧ አለ ሰብስቦ ይዛል። አንድ መስጅድ ሊያሟላቸው ነገሮች አዲስ አበባ እንኳን ይጠየቃል። በጀናዛ ላይ ቀለምን ቀባው።

በጣም የሚያስቀና ነገር ነው መድረሳው ልጆች ይፈሩበታል መስጂዱ ማህበረሰብ መስጂድ ጥቅሞች ሌላው ደግሞ ምንድን ነው በጣም ሊነሳ እና ማለት መነሳት አለበት ብዬ የማስበው አንድ ነገር አለ በዚህ አጋጣሚ የማዳም ቅመሞች እየሰሩት ያለው አሻራ ከፍተኛ አብሶ ለሙስሊሙ ማህበረሰብ እያደረጉት ያለው አስተዋጽኦ ከፍተኛ መሆኑን የምታይበት አንዱ ማሳያም እኒህነታችን ናቸው አንዱ ማሳያ በተጨማሪም ደግሞ ትልቁ ማሳያ ምንድን ነው መስጅድ አብዛኛው ጊዜ አይታችሁት ከሆነ ብዙ ሰው ሰራ ተብሎ ገጠር ላይ የምናያቸው በቆርቆሮ፣ ይሄ ግን በቆርቆሮ አይደለም፣ ሙሉ ለሙሉ በግንብ ነው ማለት። ስታንዳርዱን የጠበቀ ነው ማለት። መሟላት ያለባቸውን ነገር የተሟላበት ነው። አዲስ አበባ ላይ ታጥረው ያሉ መስጅዶችን ስናያቸው በጣም ቁጭት የሚያዝርብን አሉት። ሄደን የምንሰግድባቸው ቦታዎች አሉ በተደጋጋሚ ክፍት ቦታዎች ባየን ቁጥር የሚሰማን ስሜት አለ። ለምንድን ነው እንደዚህ ያልሆነው? ለምንድን ነው እንደዚህ የማይሆነው? የምንላቸው ቁጭቶች አሉ እና በዚህ አጋጣሚ መስጅዶቻችን እኚህ ሴትዮ ሰለክለካ ማለት ቢያንስ ከአንድ ሺህ ከምናምን ኪሎ ሜትር በላይ ነው ሽረ ላይ ከአዲስ አበባ። ስለዚህ እኛስ ምን እየሰራን ነው? እዛ ቦታ ላይ የሰሩት እኚህ ሴትዮ ናቸው። ብቻቸውንም አይደሉም። አብረዋቸው እንዲያገዟቸው ያደረጉትም ሰዎች አሉ። ዲያስፖራዎች ያገዟቸው አሉ። ነገር ግን አብዛኛውን ድርሻ የተጫወቱች እሳቸው ስለሆኑ ነው። ስለዚህ እሳቸው አንድ እንደዛ ሆነው መስራት ከቻሉ እኛስ ምን መስራት እንችላለን? ስልሳ ሺ ሰባ ሺ ሙስሊም ስልሳ ሚሊየን ወይም ሰባ ሚሊየን የተባለው ሙስሊሞች ምን ላይ ነው ያለ ነው። በወር ወይም ደግሞ ከምናገኘው ነገር ቢያንስ ለእስልምናችን አስር ብር አበርክተናል ወይስ መቶ ብር አበርክተናል ብለን ራሳችንን እንጠይቅ። ለምን ከምናገኘው በወር የምናገኛቸው ነገሮች አሉ። ለምሳሌ አሁን የቁርአን ጉዳይ ብዙ ቦታዎች ስንሄድ በቃ ማለት ውስጣችን እየደማ እያለቀስን እየመጣ ያለ ነው። የተሻለ ብለን እንሄዳለን፣ የባሰ ነው እየመጣ ያለው በሉህ ነበር የምናቀው አይደለ አሁን ደግሞ ተቀይሮ መሬት ላይ እስከሚጽፍ ደርሰናል መሬት ላይ እየተጻፈ ከደረስን ነገ ደግሞ ምን ሊሆን እንደሚችል እናስበው ስለዚህ አሁን እንደ ቀልድ የምናየው አንዷ ቁርአን ሦስት መቶና አራት መቶ የምትሸጠዋ ቁርአን ሌሎች ቦታዎች ላይ የምትሰራው ተአምር የሚገርምና የሚደንቅ ነገር ነው ያለው እኛ ያላየናቸው ሺህ ቦታዎች አሉ በተለያዩ ነገሮች መሄድ ያልቻልንባቸው በመኪና እጥረት ሊሆን ይችላል። በዚህ አጋጣሚ ተመልካቾቻችን ኑር ቁርአን መኪና የለው አሁን ስቲል ነው አምስት ዓመት ደርሰናል መኪና የለን። መኪና የሌለን መግዛት ማለት ሰው ባዋጣው መግዛት ይቻል ነበር፣ ነገር ግን የሰጣችሁን እናንተ ለቁርአን ብላችሁ ለቁርአን ብለው እስከ ሰጡን ድረስ መዋል ያለበት መዋል ያለበት ለቁርአን ነው። ስለዚህ ለቁርአን ነው እንጂ የምናውለው ለሌላ ነገር ልናውለው አንችልም። መግባት የነበረብን ግን በመኪና ጥረት ምክንያት ሰው አይገባል በሰው መኪና ይዘ ሪስክ ይሆነ ቦታ ግባት ነው አልግባ ማለት የሱ መኪና ገጠር ድረስ ይዘ ሄደ አሁን አልহামዱሊላህ እንደው ወንድማችን መሀመድ እየተባበረን ያለው ሙስሊም በመሆኑ ነው እና እሱም ባጣነበት ጊዜ በጣም ነው የምንቸገረው በጣም አስቸጋሪ የሆኑ ቦታዎች ላይ መኪና ይዘ ግባት ነው አጋጣሚ እንግዲህ የቢሮና የመኪና ይድግፉን ያሉ አህላል ኸይሮች ወንድሞቻችን እጅግ በጣም እናመሰግናለን ሌላው ኢንሻአላህ ሚገዛም ይመጣል ኢንሻአላህ። እንደዚህ ነገር ወንድሞች ከሰሙ ወደ ኋላ አይሄዱም ኢንሻአላህ። ይሄ ማሳያ ነው። ምናልባት ቀደም ሲል እናታችንን በስፋት አንስተናል። ትልቅ ማሳያ ናቸው ብለን እናምናለን። በአንድ ሰው አቅም መስጊድ ይሰራል። ዛሬ ላይ በጣም ብዙ መዋጮ ያለባቸው መስጊዶች አሁንም ቢሆን የሙስሊሙን እጅ ይጠብቃሉ። አንድ ሰው ግን አቅም ካለው በጣም ብዙ ነገር መስራት ይችላል። ቀደም ሲል የተነሳው መልእክታችን ነበረ። እንዲሁ ስንጠቀልለው የተመሰረትንበት አላማ ቁርአን ነው እና ከቁርአን ጋር በተገናኘ ላለፉት አምስት አመታት በጣም ብዙ ቦታዎች በጣም ብዙ ቦታዎች ለመጥቀስ ያህል እጅግ በጣም ብዙ የሆኑ ቦታዎች ላይ ኑር ቁርአን ባንክ፣ አንዳንድ ቦታዎች ላይ ልክ እንደ ድሮ ዘመን ባህያ ላይ ተጭኖ ማሳያ ይሆናል። አባስና ኑረዲን የተጓዛችሁበትን ጋሪ ላይ ተጭኖ አለ። በመኪና የሚገባባቸው ቦታዎች ላይ እንደዚሁ በመኪና እየተጓዘን በጣም ሬር የሆነና የማንችልባቸው ቦታዎች ላይ ቁርአኖቹን እየላከን ውስታዞቻቸው መጥተው እየወሰዱ ላለፉት አመታት ምናልባት ወደ ሚሊዮን የሚጠጉ ቁርአኖችን ለማድረስ ሞክረናል። ኢንሻአላህ የተቋቋምንበት ዋናው መሰረትም ቁርአን ነው እና ከቁርአን ጋር በተገናኘ አሁንም ቢሆን አብራችሁን ላላችሁ ሰዎች ከምስጋናችን ከማቅረብ ጎን ለጎን በጣም ችግሩ ሰፊ ነው። የቁርአን እጥረት ከአመት ወደ አመት እየባሰ እንጂ እየተቀረፈ አይደለምና እንድታግዙን አንድ ማሳያ እንዲሆን ነው ይሄ ፕሮግራም የተዘጋጀው። ተያይዞ ግን ኑር ቁርአን ባንክ ቁርአን ሲሰጥ አንድ ማህበረሰቡ ውስጥ ያለውን ባህል እሴት እንደዚህ ብርቅና ድንቅ የሆኑ እናቶችና አባቶች ታሪካቸውን ማሳየት አንዱ የጉዟችን አካል ነውና ሚንበር ቴሌቪዥን ፈቅዶ ይህን የአየር ሰዓት ሲሰጠን ማህበረሰቡን ለማቀራረብ ማህል ከተማ ያለው ሙስሊም በሚችለው አቅም ዳርና ገጠር ላይ ያሉ ሙስሊም ማህበረሰቡ እንደምናቶችን እንዲያግዝ ነውና ለዚህ መሰረት ስለሆኑ ሚንበር ቲቪን እያመሰገንን አጋር የሆኑ የኑር ቁርአን ቤተሰቦች አጋርነታችሁ ይቀጥል ጾማችሁን አላ ይቀብላችሁ እንላለን ኢንሻአላህ እንግዲህ የዛሬ ሰዓታችን እየጨረስ ነው ይመስላል ቀጣይ ደግሞ ከዚህ አሁን ዛሬ የመጀመሪያ ፕሮግራም ስለሆነ ወደ ውስጥ ጠለቅ ብላን አላየንም። ቀጣይ ከዚህም በጣም የሚያስገርሙ ታሪኮችን ይዘን ወደ እናንተ የምንመጣ ይሆናል። ሚንበር ቲቪ ላይ በረመዳን ወር አብረን እንቆያለን። ሁሌም በዚህ ሰዓት እንግዲህ ይጠብቁን። ሰላም አለይኩም ወራህመቱላህ በረካቱ።